አገራችን ኢትዮጵያ ለጀመረችው የብልጽግና ጉዞ መፋጠን አዳዲስ የፈጠራ ስራዎች ያላቸው ድርሻ የጎላ መሆኑ ተገለጸ። በማዕከላዊ ኢትዮጵያ ክልል መንግስት የማዕከላዊ ኢትዮጵያ ክልልን የሳይንስ የኢኖቬሽንና የቴክኖሎጂ ማዕከል እናድርግ በሚል መሪ ሀሳብ ሁለተኛው ዞር ክልላዊ የሳይንስና የፈጠራ ስራዎች አውደ ርዕይና ውድድር በጉራጌ ዞን ወልቅቴ ከተማ ተካሂዷል። አውደ ርዕዩን ያስጀመሩት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪ እና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ በክልሉ አዳዲስ ፈጠራዎችን በማባረ አስተካታታትና ለዜጎች በቂ የስራ እድል በመፍጠር የክልሉንና የሀገርን ብልጽግና እውን ለማድረግ እየተሰራ ነው ብለዋል። ሳይንስ ኢኖቬሽንና ቴክኖሎጂ በዓለም አቀፍ ብሎም በሀገራችን ለማህበራዊ ልማት ምርታማነትን ለማሻሻልና ሁሉን አቀፍ እድገት ለማስመዝገብ ድርሻቸው የጎላ መሆኑን የገለጹት ምክትል ርዕሰ መስተዳድሩ የቴክኖሎጂ አቅምን በማሳደግና ና ምርታማነትን በመጨመር ፈጣንና ዘላቂነት ያለው እድገት እንዲመዘገብና ችግር ፈችና የተሻሻሉ የፈጠራ ሥራዎች እንዲስፋፉም እድል ይፈጥራል ብለዋል። በዓለም አቀፍ ደረጃ ብሎም በሀገራችን የሳይንስ ኢኖቬሽንና ቴክኖሎጂ የማህበራዊ ልማት የምርታማነት ማሻሻያዎች እና ሁሉ አቀፍ እድገት ዋና አንቀሳቃሽ መሆኑ ይታመናል። ሳይንስ ቴክኖሎጂ ኢኖቬሽን የሀገራትን ብልፅግና ሀገራትን የሀገራትን ብልፅግና እንዲሁም ተወዳዳሪነት የሚወስን ነው። በተለይ ለምርምርና ልማት ስራዎች ኢንቨስት ያደረጉ አገራት በኢኮኖሚ የበለጸጉ ናቸው። ለሀገራቸው ለህዝባቸው ምቹ ሁኔታን የፈጠሩ ናቸው። አዳዲስ ግኝቶችን፣ ፈጠራዎችን የሚያበረታቱ ሀገራት በኢኮኖሚ የበለጸጉ ናቸው። ለህዝባቸው ምቹ ኑሮን የፈጠሩ ናቸው። ስራ እድልን በሚፈለገው ልክ መፍጠር የቻሉ ናቸው። በሳይንስ ኢኖቬሽን፣ እንዲሁም ቴክኖሎጂ ኢንቨስት ያደረጉ ሀገራት ብልጽግናን አረጋግጧል። የህዝባቸውን ኑሮ አሻሽሏል። ስራ እድል ፈጥረዋል። በኢኖቬሽን የላቀ ሀገር እንዲሁም ክልል መፍጠር ያስፈልጋል። የሀገር ኢኮኖሚና የደህንነት ዋስትና የሚረጋገጠው በሳይንስና ኢኖቬሽን መሆኑን የተናገሩት ኃላፊው፣ ክልሉን የሳይንስና ኢኖቬሽን ቴክኖሎጂ ማዕከል ለማድረግ በሚሰራው ስራ ለዜጎች ምቹ የኑሮ አካባቢ ለመፍጠር ሚናው የላቀ መሆኑንም ተናግረዋል። እንደ ምክትል ርዕሰ መስተዳድሩ ገለጻ የፈጠራ ኢኖቬሽንና ቴክኖሎጂ መሰረት ትምህርት ቤት በመሆኑ በትምህርት ቤቶችና በተማሪዎች ላይ መስራት አገራችንን በሳይንስና ቴክኖሎጂ የበለጸገች ማድረግ ያስችላል ብለዋል። ስለዚህ የአገራት የኢኮኖሚ ተወዳዳሪነት የአገራት የደህንነት ዋስትና የሚረጋገጠው በሳይንስ ኢኖቬሽን እና ቴክኖሎጂ ነው። ስለዚህ የአገራትን ኢኮኖሚ ለመወሰን የአገርን ደህንነት ለማረጋገጥ የህዝቦችን ምቹ ኑሮ ማረጋገጥ እንዲቻል ለወጣቱ ትውልድ ደግሞ የስራ ዕድል በቂ መፍጠር እንዲቻል የሳይንስ ቴክኖሎጂ እና ኢኖቬሽን ሚና እጅግ በጣም ከፍተኛ ነው። በቀጣይ ሳይንስ ቴክኖሎጂ እና ኢኖቬሽን ስራዎችን ለማጠናከር በተለይም ትምህርት ቤቶች ላይ ከፍተኛ ስራ መስራት ያስፈልጋል። የሳይንስ መሰረት ትምህርት ቤት ነው። የኢኖቬሽን መሰረት ትምህርት ቤት ነው። የቴክኖሎጂ መሰረት ትምህርት ቤት ነው። ትምህርት ቤት ላይ መስራት ከቻልን፣ ተማሪዎች ላይ መስራት ከቻልን እንደ አገር የምናስበውን በሳይንስ አድቫንስ ማድረግ እንችላለን። በኢኖቬሽን በርካታ ስራዎች መስራት እንችላለን። ስለዚህ ትምህርት ቤቶቻችንን እንደ ክልላችንም የሳይንስ ላቦራቶሪዎችን ለማጠናከር ኢኒሼቲቭ ቀርጸን ወደ ስራ ልንገባ ዝግጅት እያደረግን ያለነው። ተማሪዎች ተግባር ተኮር ትምህርት መማር አለባቸው። ስለዚህ የሳይንስ ላቦራቶሪዎችን ለማጠናከር ጥረት እያደረግን ነው። ከዛ ባሻገር ደግሞ በተለይ በ ኮምፒውተር ላቦችንም እንዲሁ ለማጠናከር ዝግጅት እያደረግን ያለ ነው እና ተማሪዎች የሚሰሯቸውን ቴክኖሎጂዎችን በአጭር ጊዜ ኮፓፕ ማድረግ እንዲችሉ ና ለምርምርም ምቹ አቅም መፍጠር እንዲቻል የኮምፒውተር ላቦችንም ጭምር በተለይ ሁለተኛ ደረጃ ትምህርት ቤቶች ላይ ለማጠናከር ሰፊ ዝግጅት እያደረግን ያለ ነው። የኢፌድሪ ትምህርት ሚኒስቴር የአጠቃላይ ትምህርት ዘርፍ ሚኒስትር ዴታ ወይዘሮ አየለች እሸቴ በበኩላቸው የትምህርት ጥራትን በማስጠበቅ የሕዝቦችን የልማት ተጠቃሚነት ለማረጋገጥ በሳይንስና ቴክኖሎጂ ዘርፍ ላይ በትኩረት እየተሰራ መሆኑን ተናግረዋል። ፈጣን ቀጣይነት ያለው ተወዳዳሪ እድገት ለማስመዝገብ የፈጠራ ስራዎችን ከዲጂታላይዜሽን ጋር በማቆራኘት አዳዲስ የአሰራር ስርዓት በመዘርጋት መስራት እንደሚገባም አሳስበዋል። የዲጂታል ኢትዮጵያ ስትራቴጂ በመቅረጽ ለተግባራዊነቱ ርብርብ ሲያደርግ ቆጂ ቅርብ የሆኑ እንዲሁም ለሀገር በቀል እውቀት መስፋፋት፣ መስረጽ እና ማደግ የሚተጉ በዚህም የመመራመር እና የማመዛዘን ብቃት ያላቸው ዜጎች ማፍራት እንደሚገባ ትልቅ ስፍራ የሰጠ ነው። በዚህ መሰረት አዲሱን የአጠቃላይ ትምህርት ስርዓተ ትምህርት ዘመኑን የሚጠይቀውን እውቀትና ክህሎት በማካተትና ለሳይንስና ቴክኖሎጂ ትኩረት በመስጠት ተማሪዎች የመፍጠርና የመመራመር ችሎታቸውን እንዲያዳብሩና አዳዲስ ነገሮች እንዲፈጥሩ ተደርጎ የተቀረጸ ነው። የኢፌድሪ ኢንፎርሜሽንና ቴክኖሎጂ ሚኒስትር ሚኒስትር ዴታ ዶክተር ባይሳ በዳዳ በዚህ ወቅት እንደተናገሩት ለውጦች በየሰከንዱ በሚቀያየሩበት በዚህ ዓለም ላይ ቴክኖሎጂ የቅንጦት ሳይሆን ለሰው ልጆች ኑሮ መሻሻል በር ከፋች አገርንም ግለሰብንም ወደፊት የሚያራምድ ችግር የምንፈታበት የልማታችን ማፋጠኛ የአካታች ብልጽግና ማረጋገጫ መሳሪያዎች በመሆናቸው በዚህ ፍጥነት ውስጥ መጓዝ መቻል አለብን ብለዋል አሁን ያለንባት ዓለም ስንመለከት እጅግ በጣም ውስብስብ የተሳሰረ የቴክኖሎጂ እድገትና የፈጠራ ፍጥነት ውስብስብ የሆነበት ለውጦች አይቀሬ ነው አይቀሬ በመሆኑ ሁላችንም በዚህ ለውጥ ውስጥ መጓዝ መቻል ይኖርብናል። ማወቅ፣ መረዳት፣ መጠቀም በዚህ ለውጥ ደግሞ ሚናችንን መጫወት ይጠበቅብናል። የማዕከላዊ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂን ቢሮ ኃላፊ አቶ ሰላሙ አማዱ በበኩላቸው ለሀገራችን የወደፊት እድገትና ብልጽግና የሳይንስ የፈጠራና የቴክኖሎጂ ሚና እጅግ ወሳኝ ነው ብለዋል። ግብርናችንን ለማዘመን፣ የጤና ስርዓትን ለማሻሻል እና ለስራ እድል ፈጠራ የሳይንስ የፈጠራና የቴክኖሎጂ ድርሻ የጎላ ነው ያሉት አቶ ሰላሙ አማዱ ክልሉ እምቅ የፈጠራ ችሎታና ፍላጎት ያላቸው ወጣቶችና ነዋሪዎች መገኛ በመሆኑ ወጣቶች ሳይንስና ቴክኖሎጂ እንዲማሩ ማበረታታት ፈጠራን የሚደግፍ ስርዓት መዘርጋትና የቴክኖሎጂ ዘመንን እድሎች በአግባቡ እንዲጠቀሙ ማድረግ እንደሚገባም ገልጸዋል። ፈጠራ ወይንም ኢኖቬሽን እውቀትን ወደ ተግባር ለመለወጥ የሚያስችል መሳሪያ ነው። ሳይንስ ጥያቄን ይመልሳል። ፈጠራ ደግሞ በእነዚህ መልሶች ላይ ተመስርቶ አዳዲስ ነገሮችን ይፈጥራል ወይንም ነባር ነገሮችን ያሻሽላል። ፈጠራ ማለት አዲስ ሀሳቦችን ወደ ተጨባጭ ሴት ለመለወጥ የሚያስችል መሳሪያ ማለት ነው። አንድ ሳይንሳዊ ግኝት ብቻውን በቂ አይደለም። ያንን ግኝት ወደ ተግባር መቀየር የሚያስችል የፈጠራ ስራ ወይንም ሂደት ሊታከልበት ይገባል። ባጭሩ ኢኖቬሽን ወይም ፈጠራ ማለት አዲስ ሀሳቦችን ወደ ተጨባጭ ሴት የሚለውጥ እና ለውጥ የሚያመጣ ሂደት ነው። ይህ ለውጥ ቀላል ማሻሻያ ወይንም ሙሉ በሙሉ መቀየር ሊሆን ይችላል። ከቴክኖሎጂ አንፃር የሳይንስና ፈጠራ ውጤቶችን ወደ ተጨባጭ ተግባር የሚቀይር መሳሪያ፣ ዘዴና ስርዓት ነው። ቴክኖሎጂ የፈጠራ ሀሳቦችን ከንድፍ ሀሳብ ወደ ተጨባጭ ምርትና አገልግሎት የሚቀይር መሳሪያ ነው። ቴክኖሎጂ ከሌለ ሳይንሳዊ ግኝቶችና የፈጠራ ሀሳቦች ሕልም ሆነው ይቀራሉ ማለት ነው። ለሀገራችን የወደፊት እድገትና ብልፅግና የሳይንስ የፈጠራና የቴክኖሎጂ ሚና እጅግ ወሳኝ ነው። ግብርናችንን ለማዘመን የጤና ስርዓታችንን ለማሻሻል የስራ እድል ለመፍጠር ችግሮቻችንን ለመፍታት እና መሰል ጉዳዮችን ለማሳለጥ የሳይንስ የፈጠራና የቴክኖሎጂ ድርሻ ጉልህ ነው። ክልላችን ማዕከላዊ ኢትዮጵያ እምቅ የፈጠራ ችሎታና ፍላጎት ያላቸው ወጣቶችና ነዋሪዎች መገኛ መሆኗን በየጊዜው ከሚቀርቡ የፈጠራ ሀሳቦችና ቴክኖሎጂዎች በተጨማሪ በዚህ ዛሬ በሚጀምረው ኤግዚቢሽን ከሁሉም ዞኖችና ልዩ ወረዳዎች የቀረቡ ወኪል የፈጠራ ስራዎች ተጨባጭ ምስክሮች ናቸው። በመድረኩ የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የተከበሩ ወይዘሮ ፋጤ ስር ሞሎንና የጉራጌ ዞን ዋና አስተዳዳሪ የተከበሩ አቶ ላጫ ጋሩማን ጨምሮ የፌዴራል የክልል፣ የዞን፣ የልዩ ወረዳ የየዘርፉ አመራሮችና የሚመለከታቸው በአድርሻ አካላት ተሳታፊ ሆነዋል።